ሰበሩ ሲዞር ዋደረ ሰበሩ ንጀል ሆንቻውን ሰበሩ ባርዩ ማኮነ ሰበሩ ሳጀው ሆነሽሩ ሰላም ሰላም ሰላም፣ ጤና ይስጥልኝ። የለዛችሁ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዲስ በአዲስ እንኳን አይደለም፣ ለነገሩ ከዚህ በፊት በተደጋጋሚ ሰርተ ነው ይሄ ዘፈናችን መስቀልን ባይቻለው ወለያ በሚል ስራ እየሰራን ይለቀቃል። ያው እናንተን ለማዝናናት ለማስደሰት፣ ባህላችን ለማስተዋወቅ ሲባል ያው ሲመቸን እንግዲህ በስራ ጎን ለጎን እንደሆነ ነገሮችን እያሳየናችሁ እያዝናናችሁ ነው ብለን ተስፋ እናደርጋለን። እዛ ቪዲዮ ላይ ያው ብዙ ሰው አለ ና ከላይ ያለው እና ስበሩ ምናምን የሚል ያው ሳታዩት አትቀሩም። ይህን ድምጽ መችም አድሳችሁ አይሆንም። እኔና ጓደኛዬ አብሮ አደጌና ወንድሜ በለጠሸቱ መምህር በለጠሸቱ ይባላል። በጣም በጣም በጣም ምርጥ እና እንቁ የሆነ ጉረሮ ነው ያለው። በነገራችን ላይ ዛሬ በህይወት አጋጣሚ እዚሁ በተወለደበት ሀገር እየሰራ እና ህይወት እየመራ ያለ ሰው ቢሆንም ከዚህ በደረጃ በተሻለ ሊኖርና ሊቀመጥ የሚገባው ሰው ነበረ። ያው ከኔም ቤተሰብ ጋር በመጣበት ጊዜ የሚናፍቀኝ እና ላገኘው አብረን እንደዚህ ልና ንጎራጉር የምንፈልገው የልጅነት ጨዋታችንን ዛሬ እንጫወት ብዬ ነው ያመጣሁትና እናንተ ደም አዝናንተ ናችኋል ብዬ አስባለሁ። በዚህ አጋጣሚ መናገር የምፈልገው ነገር መምህር በለጠ እዛ ቪዲዮ ላይ አብሮ ሲዘፍን ስበሩናችን ከዚህ ቀደም ይዘፍን አሁን ይህን እግር ከማድረጌ በፊት የሰራናቸውን ስራዎች በሌላ ቪዲዮ አይታችኋል። ያው ዱላ እየገጠመ ኩታ ይዘን በወቅ ባህል መሰረት አድርገን ስንሰራ ነበርና እዛ ላይ አብሮኝ ሲዘፍን የነበረው ልጅ መሆኑ ዛሬ ላስተዋወቃችሁ ነው አብሬ የመጣሁት። በተረፈ መልካም ቆይታ፣ ሀሳብ አስተያየታችሁን ከታች አስቀምጡልን። ቀጣይ ምናልባት በህይወት አጋጣሚ ከእሱ ጋር ብዙ ትላልቅ ስራዎችን እንሰራ እንችላለን። እንግዲህ ፈጣሪ ያለው አይታወቅም። እግዚአብሔር ካለ ማለት ነው። በተረፈ ሰላም እያልኳችሁ ነው። ያው መግቢያ ላይ ነበር ማለት ያለብኝ፣ በደንብ ጠፍቻለሁ። ብዙ ቪዲዮዎችን እየሰራሁ እየለቀኩ አይደለም። ነገር ግን ካሜራ ማጠጋ በለኝ ብዙ ቪዲዮዎችን እየለቀኩ ባይሆንም ግን ያው ይሄን ቻናል እንሰራበታለን ብለን እናስባለን። አበረታቱን፣ አይዟችሁ በሉን። መልካም ቀን፣ በሌላ ቪዲዮ እንገናኝ። አመሰግናለሁ።